አሳዩኝ። የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም እየተሸጠ? ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት። የመንግስት ሰሞኑን በስም የጠራ ነው። በራሱ ስህተት ሳይጠየቅ አለው ስላለ፣ የሌሎች ጠበቃ ነኝ ብሎ ስላለ ለዚያ ፈጣን ምላሽ መስጠት ስለነበረብን ያንን አድርገናል። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲዩብ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ሳምንታት የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የክራይስት አርሚ ቤተክርስቲያንን ካገደ ነብይዩ ምንም አታመጡም የሚል ይዘት ያለው መግለጫ ካወጣ በኋላ ነገሩ በከፍተኛ ደረጃ መነጋገሪያ ሆኖ ነበር። ይህ ከሆነ በኋላም በርካቶች ነገሩ ምን ላይ ደረሰ የሚል ጥያቄ እኛን ጨምሮ ባገኙት አጋጣሚ እያቀረቡ ይገኛሉ። ለመሆኑ በስፋት መነጋገሪያ በነበረው በዚህ ጉዳይ ዙሪያ ምን አዲስ ነገር ተከሰተ? የካውንስሉ የህግና የስነ መለኮት ኮሚሽኖች ሪፖርት አቅርበው ቦርዱ ውሳኔ ሰጠው የሚለውን ወደ እናንተ ልናደርስ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለቻናላችን አዲስ የሆናችሁ ዩትዩብ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ መንፈሳዊ መረጃዎችና ማህበራዊ ጉዳዮች እንድትከታተሉ እንጋብዛለን። ባለፈው ሳምንት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽህፈት ቤት ኃላፊው ፓስተር ጌትነት ለማ በኩል የተለያዩ በቸርች ውስጥ የሚደረጉ ሽያጮችንና አላስፈላጊ እጀባዎችን በተመለከተ መግለጫ ከሰጠ በኋላ ነብይዩ ጩፋም የካውንስሉ አመራሮችን ካንሰር የሚል ስያሜ በመስጠት ጭምር መግለጫ ወጣ። መግለጫውን ተከትሎም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነብይዩን ከካውንስሉ አባልነት በጊዜያዊነት አገደ። ይህ ከሆነ በኋላ የተለያዩ ካውንስሉን የመሰረቱ ህብረቶች ካውንስሉን ውሳኔ እየደገፉ መግለጫ ሰጥተዋል። ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት መጋቢ ጻዲቁ አብዶ ጉዳዩን አስመለክተው የሚከተለውን ብለዋል። እንግዲህ አንዱ አሁን ሰሞኑን ችግር የተነሳው መታጀብና ቁሳቁስ መሸጥ ላይ ነው። ቀድሞም የታጀቡ አሉ፣ እናውቃለን። ፎቶ መስቀልም አንዱ ነው። ማለት መታረም አለብን፣ ከእንደዚህ አይነት ነገሮች መታረም አለብን እና በመጀመሪያ ደረጃ ምንድን ነው የተስማማ ነው የአገልጋዮች ስነ ምግባር መመሪያ የሚባለው ምን ይላል? ይሄን ይከለክላል ወይ? ይሄን የሚከለክል ከሆነ ሳንከለከል ኦልሬዲ ስለፈረምን እኛውንን አውቀን መስተካከል ያለብን ተቀብ ያልነው ያለውን። ነገር ግን ማንፈጽም ከሆነ ደግሞ የማስፈጸም ስልጣን የተሰጠው አካል ያንን ያስፈጽማል ማለት ነው። አይ ይሄንን ድረስ ስልጣን የለውም ካልኩ ደግሞ ይሄንን ደግሞ አቤቱታ የማቀርብበት አካል ይኖረኛል። ግን አይ ቲንክ አሁን በጣም ለብዙ ነገር ራሳችንን እያጋለጥን ያለንበት ሁኔታ ያለው እና ትንሽ ተረጋግቶ መስመር ይዞ መሄድ ያስፈልጋል። በአጭሩ ኔ የምለው ምንድነው ካውንስሉም፣ የካውንስሉ ጽፈት ቤትም፣ ካውንስሉም አመራሮች ላይክ ፕሬዚደንቱ ምክትሎቹ ጠቅላይ ጸሐፊው ኃላፊዎቹ፣ ዘርፍ የመንፈሳዊ ዘርፍ እና የውጭ ግንኙነት ኃላፊዎቹ የመሳሰሉት ያው አገልግሎት ስላለው ስትራክቸሩ ስለማውቀው ሁሉም ስራውን መስራት አለበት። ሌሎቻችን ደግሞ ከዛ ውጭ ሆን በቦርድ እና በስራ አስፈጻሚ ውስጥ ያለንም ሰዎች ይሄንን ነገር መከታተል አለብን። ስለዚህ እኛ በሌሎች በማያምኑ አሕዛብ ዘንድ መሳለቂያ፣ መሰደቢያ መሆን የለብንም። ከአፋችንም የሚወጣውም ቃል እንደ እግዚአብሔር ቃል ቢሆን ይሻላል። ማለት ተገቢ ያልሆኑ ከልክ ያለፉት ኢቢቶች መንካት፣ መጥቀስ ሊያስፈልገኝ ይችላል። ራስን ከልክ በላይ አግኖ፣ አግዝፎ ራስን ማነጻጸር፣ ከሀገር መሪ ጭምር ጋር ራስን ማነጻጸር ይሄ ነውር ነው። ይሄ ትልቅ ድፍረት ነው ለእኔ። የካውንስሉን ቢሮ በካናዳ ሲያደራጁ እንዲሁም ሲያገለግሉ የቆዩት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩም ሳላውቀው ሳልሰማ የተደረገ አንድም ነገር የለም፣ ነገሩን የግለሰቦች ጸብ ለማስመሰል የተደረገው ነገር ትክክል አይደለም ብለዋል። በጉዳዩ ዙሪያም የሚከተለውን በስፋት ተናግረዋል። በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረ፣ እኛ እኛ እያልን ያለነው ስልሳ ስድስቱን ቅዱሳት የብሉይና የሐዲስ ኪዳን መጽሐፍት እንቀበላለን ነው አንዱ አማድ አስተምሮ እቀበላለሁ። ስለዚህ ከተቀበል አሳዩኝ። የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም የተሸጠው? የት ላይ ነው ነቢይም፣ ሐዋርያም ቄስም፣ ፓስተርም ምንም በምንም ስም እንጥራው እንዲህ አይነት ስራ የሰራው በስልሳ ስድስቱ ቅዱሳት መጽሐፍት በአንዱ ውስጥ የት ላይ ነው የለም ታዲያ ያንን ነው የምንቀበለው ያንን ነው የምንኖረው ያንን ነው የምናስተምረው የምንል ሰዎች ዛሬ ላይ ችብቸባ ላይ ንግድ ውስጥ የተገባ ለምንድን መቆም አለበት ይሄ ለድርድር የምናቀርበውም አይደለም መቆም አለበት ንግድ ከሆነ መግባት ይቻላል አስፈቅዶ የአገሪቱን ህግ አክብሮ እንዳውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት። የመንግስት አሰራሩ እንኳ ህገወጥ ሆኖ እያለም ያለ ህግ ህጋዊ ሳይሆኑ የተገኘ ሀብት በወንጀል ያስጠይቃል። እኛ ወደዚያ ሁሉ አልሄድንም። ለምን ሁሉ ሀሳባችን ውስጣችን ሰዎችን ማቅናት ገንዘብ ማድረግ የራስ ማድረግ ጠቃሚ እንዲሆኑ ማድረግ ያላቸውን ጸጋ ለመልካም ነገር እንዲጠቀሙበት መርዳት መደገፍ ነው እንጂ ሌላ ነገር ቢሆን እኮ እጃችን ላይ ብዙ ማስረጃዎች ይዘናል፣ ያንን እየወሰድን ሚዲያ ላይ ላወጣው እኮ እችላለሁ። ያ ራሱ ምን ያህል ችግር ሊፈጥር እንደሚችል አውቀዋል። ይሄ ስለማይጠቅም ነው። እንደ እንደ መሪ ደግሞ በዚህ አካሄድ ለአግባብ ነው ይሄ ስለማላመን መንፈሳዊ ነገራችንን ሳንለቅ፣ ሁላችንም መሳሳት ያለ ነገር ነው። ከስህተት አለመመለስ ግን ትልቅ ጉዳት ይዞ ይመጣል። ተሳስተን አጥፍተን አልፈናል። በእድሜያችን ግን እያስተካከልን መጥተናል። ከስህተት ተመለሱ። ወንጌል አይደለም ወንጌል የግለሰብ ሀብት ማካበቻ አይደለም። ይሄ ከሆነ ሌላ ስራ መስራት ነው የሚሻለው። እና እንዲሁ አጠንክሬ የተናገርኩት የተሳሳተ አቅጣጫ የያዙ ወንድሞች እህቶች እንዲመለሱ እንወዳቸዋለን፣ እናከብራቸዋለን። ስህተታቸውን ግን መሸፈን አንችልም። ስህተታቸውን ይዘን እድሜ ልክ አንኖርም። አንድ ቦታ ላይ መለየት አለበት። ስለዚህ አሁን በቅርቡ የጠቅላላ ጉባኤም ስብሰባዎች ስብሰባ ይኖረናል፣ ሌሎችም ስብሰባዎች ስለሚኖሩን የበለጠ በስም እንጠራለን። እስካሁን በስም አልጠራንም። በስም የጠራነው ባለፈው አመት ነው። ሰሞኑን በስም የጠራነው በራሱ ስህተት። ሳይጠየቅ አለው ስላለ፣ የሌሎች ጠበቃ እኔ ነኝ ብሎ ስላለ ለዚያ ፈጣን ምላሽ መስጠት ስለነበረብን ያንን አድርገናል። ሌሎችን ደግሞ እንደዚሁ አንድ በአንድ የምንሄድበት ይሆናል። ግን አስተማሪ በሆነ መንገድ ነው የምንሄደው። ለመቅጣት አይደለም፣ ለማጥፋት አይደለም። ሁሉ ሊሰማኝ ይገባል። ማንም ጠላት የለንም። ሁሉም የእኛ ነው። ወጣቱ የእኛ ነው። ሽማግል የኛ ነው ግን መመለስ አለብን። ይሄ ወንጌል የተቀበልነው ወንጌል እሱ እንደዚህ ስለማይል ያንን ማስተካከል የግድ ይሆናል። ይህን ለማለት ነው የምፈልገው። እንግዲህ ወደፊት ደግሞ ብዙ ነገሮችን እየተናገር እያስረዳን የምንሄድበት ይሆናል ብዬ አስባለሁ። መልካም። የመጨረሻ ጥያቄ የሚሆነው የታገዱ ቤተ እምነቶች አሉ እነዚህን አስተምሮች ባለማክበራቸው የካውንስሉን ሕግና ደንብ ባለማክበራቸው እና እግዱን ከማስፈጸም አንጻር የካውንስሉ ቁርጠኝነት ምን ይመስላል የሚለውን አንስተን መጨረስ እንችላለን። ካውንስሉ እኮ እንግዲህ ቅድም ያልኩት ነው። ይሄ የካውንስሉ ቁርጠኝነት ምናምን ብለን እንዲህ ዝም ብለን የአንድ ተቋም ልናደርገዋል የ35 ሚሊየን ህዝብ ጥያቄ ነው። 35 ወንጌል አማኝ ህዝብ ጉዳይ ነው። ስለዚህ እዚህ ያለን ስራ ኃላፊነት ላይ የተቀመጡ ሰዎች ቆራጥነት ምናምን የሚላል ህግ ነው፣ ደንብ ነው፣ አሰራር ነው፣ ስርዓት ነው። እሱን ነው የምንሰራው። ምክንያቱም እዚህ ስንጀምር የጀመርነው ተቋም እናቋቁማለን ነው እንጂ ግለሰብ እናነግሳለን አደለም። ስንጀምረው ተቋሙ ደግሞ የ35 ሚሊዮን ተቋም ነው። ይሄ ተቋም የክርስቶስ ኢየሱስ ወንጌል ሳይበረዝ እንዲሰበክ ጥብቅና የሚቆም ስለዚህ ይሄ ጥያቄ ውስጥ እንደው መግባቱ በራሱ ትክክል ነው ብዬ አላስብም። እንዲ መተዳደሪያ ደንቡ ነው እኮ የሚያዘዘኝ አድርግ የሚለኝ ያንን እኮ እኔ አልሽረውም። በጋራ አብረን የሰራ ነው። ከዚህ ሁሉ ነገር በኋላም ግን ነቢይዩ ጩፋ አገልግሎቱን በሚገባ መቀጠሉን እንደውም የቸርቹ አዳራሽ ሞልቶ ውጭውን በሰው ተጠርቅልቆም እኛም ተመልክተናል። ነቢይዩም በተለያዩ አጥቢያዎቹም ፕሮግራሞችን እያደረገ ይገኛል። በፊታችን ሚያዚያ ሶስትና አራት ለሁለት ተከታታይ ቀናት በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ውስጥ ታላቅ የሆነ መንፈሳዊ ዝግጅት ተዘጋጅቷል። በእነዚህ ሁለት ተከታታይ ቀናት ሚያዚያ ሶስትና አራት አርብና ቅዳሜ ማለቴ ነው። በወላይታ ሶዶና አካባቢዋ ላይ የክራይስት አርሚ ባንክ አካውንቶች በካውንስሉ ደብዳቤ እንደታገዱ የተሰማ ሲሆን ነገሩን በርቅ ለመፍታት ንግግሮች ሲደረጉ እንደቆዩም ከምንጮቻችን ለማወቅ ተችሏል። ነገሮች በይቅርታና በርቅ ካልተፈቱ ነገሩ ተመርምሮ በትክክል ጥፋት ሆኖ በካውንስሉ የስነመለኮት እና የሕግ ኮሚሽኖች ተረጋግጠ ወደ ቦርዱ ከተመራና ቦርዱ እግዱን ካጸደቀው የክራይስት አርሚ ቤተክርስቲያን ፈቃድ ሙሉ በሙሉ ከካውንስሉ አባልነት የሚሰረዝ ይሆናል። እኛም ይህ ከመሆኑ በፊት የተጀመሩ ንግግሮች ተሳክተው ነገሮች በሰላም በርቅና በይቅርታ እንዲፈቱ እንመኛለን። በእርግጥ ይህ ከሆነ በኋላም ግን የተጋነኑና የካውንስሉን መተዳደሪያ ደንብ የጣሱ የተባሉ በታጠቃካል የሚደረጉ አቀባበሎች አሁንም ተጠናክረው መቀጠላቸውን ተመልክተናል። ሰላም።